ቦርኮ እና የምርኮ ስብስብ አብይ አህመድና ግብረ አበሮቹ በምንም ተአምር ምሁራን የሚባል አይፈልጉም። አጋሰስ እንደ ኮሎኔል መስፈን አርአያ ተላላኪና ገረድ የጭን ገረድ መሆን መቻል አለባችሁ። አገዛዙ ይሄ ቦርኮ አብይ አህመድ ጥናት ስትለን ክቡራን ፎረንሲክ ሚዲያ ነው። ክቡራን ለኢትዮጵያ ዶክተሮች እንደ ህሊና ድምጽ መሆን አይገባኝም ነበረ። ነገር ግን እንደ ፈጣሪ አምላክ ችሮታ ስለ ሀቅ ለመመስከር መጥቻለሁ። ይህም ምንድን ነው? መላ ኢትዮጵያውያን ሲጨፈጨፉ ተሰልፋችሁ በአደባባይ ድምጽ ሆናችሁ አጠቁም። ይልቁን ውስጥ ከሶስትና ከአራት ዓመት በፊት ደሞዝ አነሰን በማለት በአደባባይ አማራ ክልል፣ ባህር ዳር ከተማ ሰልፍ ወጥታችሁ ያው ተገርፋችሁ፣ ተደብድባችሁ? ጥይት ተተኩሶባችሁ በአደባባይ ተመልሳችኋል። በነገራችን ላይ የዛን ጊዜ አልነበረም ቤታችሁ መግባት የነበረባችሁ። ሕግና ስርዓትን ተከትላችሁ ጥያቄ ይጠይቃችኋል። አልቀበል ሲላችሁ አገዛዙ ይሄ ቦርኮ አብይ አህመድ የነጻነት ታጋዮችን መቀላቀል የነበረባችሁ የዛን ጊዜ ነው የነበረው። የሆነ ሆኖ ያን ያልፈጸማችሁትም ቢዘገይም ከመቅረት ይሻላል እና አሁን መውጣታችሁ ጥሩ ነው። ይህን መሰረት በማድረግ አንድ መረጃ ለማቅረብ ወዳለሁ። ቦርኮ እና የምርኮ ስብስብ አብይ አህመድ እና በምንም ተአምር ምሁራን የሚባል አይፈልጉም። ምሁራን ከሆነ ደግሞ የግዴታ ለነሱ አጨብጫቢና ምሁርነቱን በሆዶ የለወጠ ጭንቅላቱን በመቀመጫ የለወጠ አጋሰስ እንደ ኮሎኔል መስፍን አራያ ተላላኪና ገረድ፣ የጭን ገረድ መሆን መቻል አለባችሁ። ከዛ ውጭ መሃይማን የከበቡት። እኔ የተማርኩ አይደለሁም በምንም አይነት መመዘኛ። ለአንድ ዶክተር እንደ ትምህርቱ እንደ ግል ስብዕናችሁ አይደለም። ለአንድ ዶክተር የገረድ ጣቢ ዕውቀት የለኝም እውነት ለመናገር ነገር ግን በአብይ አህመድ በወር 200 ሺህ ብር ይከፈለኝ ነበረ። ከጅፍት እንደነገርኳችሁ ቦርድ አባል ቦርድ ጸሐፊ፣ ዳይሬክተር፣ ካምፓኒ ሴቨር፣ ቁጥጥር ኮሚቴ ወደ ሰባት ስልጣኑ ተሰጥቶኝ በሁለት ወር ጊዜ ውስጥ የተማርክ ስለሆንኩ አይደለም። አብይ አህመድ ኮምፕሌክሳም ነው። የውሸት ፎርጅድ ዶክትሬት እንደያዘ ራሱ ያውቀዋል። በአዳራሽ እኮ ሰብስቧችሁ እናንተን 9000 ብር ሲኒየር ለሆናችሁት በጣም ይበዛባችኋል እኮ ብሎ ሲነግራችሁ አንገታችሁን አቀርቅራችሁ ወጣችሁ እኮ ናችሁ። መቼ ነው የምትረዱት ይሄንን እና ለኔ ሁለት መቶ ሺህ የሚከፈለኝ የተማርኩ ስለነበርኩኝ አይደለም። ያልተማረ መሰብሰብ ስራው ስለሆነ ነው አላማው ስለሆነ ነው። በነገራችን ላይ ሁልጊዜ እንደምላችሁ እኔ መረጃ ለማሰባሰብ ነው የገባሁት። በቂ መረጃ በሁለት ወር ውስጥ እየወጥቻለሁ። በባንክ ነበር በኢትዮጵያ ንግድ ባንክ ነበረ የሚከፈለኝ የነበረውን ደሞዝ። ቼክ ፈራሚ ሞኝ አገልግያለሁ በሁለት ወር ውስጥ በዛው ልንገራችን ድረስ አካባቢ ካሉ ዙሪያውን አንድ የአብይ አህመድ የሚስጢራዊ ድርጅቱ ቶፕ ውሃ ፋብሪካ ውስጥ ደላላ በመሆን የሚያገለግላለ ቤተመንግስት ተላላኪ የሆነው ያ ኢንጂነር መኩሪያ የሚል የውሸት ስም ተሰጦት፣ ይህ ደብዳቤ ለሽመልስ አብዲሳ የተጻፈ ነው። ከማ ከሪፖርተር ጋዜጣ ባለቤት ከአማራ አረጋዊ፣ በራሱ ማህተም፣ በራሱ ቲተር፣ በራሱ ፊርማ አማራ አረጋዊ የሪፖርተር ጋዜጣ ባለቤት ለሽመልስ አብዲሳ ኢንጂነር መክሮ ያበየነ ይባላል ብሎ ለስድስተኛ ክፍል ደደብ የጻፈው ማስረጃ ነው። እና እነ አብይ አካባቢ የተሰበሰቡት ውስጥ ጠቅላላ ምድረ መሀይማንና ደደቦች ናቸው። በጭንቅላታቸው ሳይሆን በመቀመጫቸው የሚያስቡ ናቸው። በሆዳቸው የሚያስቡ አጋሰሶች ናቸው። እና ዶክተሮች ቢዘገይም ቢረፍድም ከመቅረት የተሻለ ነውና መብታችሁን ለማስከበር እንኳን ወጣችሁ፣ ሊደበድባችሁ ሊተኩስባችሁ ይችላል። በምንም አይነት መንገድ በየብሔራችሁ ከነጻነት ታጋዮች ጎን በመቆም እንድትታገሉ የበኩሌን የፈጣሪያዊ ምስክርነቴን ለመስጠት ወዳለሁ። አመሰግናለሁ። ጀርግ ይጠማችሁ ተናስተልን። ክቡራን ፎረንሲክ ሚዲያ ነው። ክቡራን ለኢትዮጵያ ዶክተሮች እንደ ህሊና ድምፅ መሆን አይገባኝም ነበረ። ነገር ግን እንደ ፈጣሪ አምላክ ችሮታ ስለ ሀቅ ለመመስከር መጥቻለሁ። ይህም ምንድን ነው? መላ ኢትዮጵያውያን ሲጨፈጨፉ ተሰልፋችሁ በአደባባይ ድምፅ ሆናችሁ አጠቁም። ይልቁን ውስጥ ከሶስት እና ከአራት አመት በፊት ደሞዝ አነሰን በማለት በአደባባይ አማራ ክልል ባህር ዳር ከተማ ሰልፍ ወጣችሁ ያው ተገርፋችሁ፣ ተደብድባችሁ፣ ጥይት ተተኩሶባችሁ በአደባባይ ተመልሳችኋል። በነገራችን ላይ የዛን ጊዜ አልነበረም ቤታችሁ መግባት የነበረባችሁ። ህግና ስርዓትን ተከትላችሁ ጥያቄ ይጠይቃችኋል አልቀበል ሲላችሁ አገዛዙ ይሄ ቦርኮ አብይ አህመድ የነጻነት ታጋዮችን መቀላቀል የነበረባችሁ የዛን ጊዜ ነው የነበረው። የሆነ ሆኖ ያን ያልፈጸማችሁትም ቢዘገይም ከመቅረት ይሻላልና አሁን መውጣታችሁ ጥሩ ነው። ይህን መሰረት በማድረግ አንድ መረጃ ለማቅረብ ወዳለሁ። ቦርኮ እና የምርኮ ስብስብ አብይ አህመድ እና ግብረ አበሮቹ በምንም ተአምር ምሁራን የሚባል አይፈልጉም። ምሁራን ከሆነ ደግሞ የግዴታ ለነሱ አጨብጫቢና ምሁርነቱን በሆዶ የለወጠ ጭንቅላቱን በመቀመጫ የለወጠ አጋሰስ እንደ ኮሎኔል መስፈን አረያ ተላላኪና ገረድ የጭን ገረድ መሆን መቻል አለባችሁ ከዛ ውጭ መሃይማን የከበቡት እኔ የተማርኩ አይደለሁም በምንም አይነት መመዘኛ ለአንድ ዶክተር እንደ ትምህርቱ እንደ ግል ስብዕናችሁ አይደለም ለአንድ ዶክተር የገረድ ጣቢ እውቀት የለኝም እውነት ለመናገር ነገር ግን በአብይ አህመድ በወር ሁለት መቶ ሺህ ብር ይከፈለኝ ነበረ ከዚህ ፊት እንደነገርኳችሁ ቦርድ አባል ቦርድ ጸሐፊ፣ ዳይሬክተር፣ ካምፓኒ ሴቨር፣ ቁጥጥር ኮሚቴ ወደ ሰባት ስልጣኑ ተሰጥቶኝ በሁለት ወር ጊዜ ውስጥ የተማርክ ስለሆንኩ እንኳን አይደለም። አብይ አህመድ ኮምፕሌክሳም ነው። የውሸት ፎርጅድ ዶክትሬት እንደያዘ ራሱ ያውቀዋል። በአዳራሽ እኮ ሰብስቧችሁ እናንተን ዘጠኝ ሺህ ብር ሲኒየር ለሆናችሁት በጣም ይበዛባችኋል እኮ ብሎ ሲነግራችሁ አንገታችሁን አቀርቀራችሁ የወጣችሁ እኮ ናችሁ። መቼ ነው የምትረዱት ይሄንን እና ለእኔ ሁለት መቶ ሺህ የሚከፈለኝ የተማርኩ ስለነበርኩኝ አይደለም። ያልተማረ መሰብሰብ ስራው ስለሆነ ነው አላማው ስለሆነ ነው። በነገራችን ላይ ሁልጊዜ እንደምላቸው እኔ መረጃ ለማሰባሰብ ነው የገባሁት። በቂ መረጃ በሁለት ወር ውስጥ እየወጥቻለሁ። በባንክ ነበር በኢትዮጵያ ንግድ ባንክ ነበረ የሚከፈለኝ የነበረውን ደሞዝ። ቼክ ፈራሚ ሞኝ አገልግያለሁ በሁለት ወር ውስጥ በዛው ልንገራችን ድረስ አካባቢ ካሉ ዙሪያውን አንድ የአብይ አህመድ የሚስጥራዊ ድርጅቱ ቶፕ ውሃ ፋብሪካ ውስጥ ደላላ በመሆን የሚያገለግላለ ቤተመንግስት ተላላኪ የሆነው ያ ኢንጂነር መኩሪያ የሚል የውሸት ስም ተሰጥቶት ይህ ደብዳቤ ለሽመልስ አብዲሳ የተጻፈ ነው። ከማ ከሪፖርተር ጋዜጣ ባለቤት ከአማራ አረጋዊ በራሱ ማህተም በራሱ ትዊተር በራሱ ፊርማ አማራ አረጋዊ የሪፖርተር ጋዜጣ ባለቤት ለሽመልስ አብዲሳ ኢንጂነር መኩሪያ በየነ ይባላል ብሎ ለስድስተኛ ክፍል ደደብ የጻፈው ማስረጃ ነው። እና እነ አብይ አካባቢ የተሰበሰቡት ጠቅላላ ምድረ መሀይማንና ደደቦች ናቸው። በጭንቅላታቸው ሳይሆን በመቀመጫቸው የሚያስቡ ናቸው። በሆዳቸው የሚያስቡ አጋሰሶች ናቸው። እና ዶክተሮች ቢዘገይም ቢረፍድም ከመቅረት የተሻለ ነውና መብታችሁን ለማስከበር እንኳን ወጣችሁ። ሊደበድባችሁ ሊተኩስባችሁ ይችላል። በምንም አይነት መንገድ በየብሔራችሁ ከነጻነት ታጋዮች ጎን በመቆም እንድትታገሉ የበኩሌን የፈጣሪያዊ ምስክርነቴን ለመስጠት ወዳለሁ። አመሰግናለሁ። ቸር ይግጠማችሁ።